ፕሬዚዳንት ትራምፕ እና ኔታንያሁ እጅግ በጣም ወሳኝ የተባሉ ውሳኔዎችን እንግዲህ ተገናኝተው በዋይት ሀውስ በጣም በጉጉት ሲጠብቅ የነበረ ቀን ነው። ስለዚህ እጅግ በጣም ወሳኝ የተባሉ ነገሮችን ነው በዚህ ቀን ላይ እየተነገረ ያለው። አሁን ኦልሞስት ጋዜጣዊ መግለጫ ሊሰጡ በተዘጋጁበት ሰዓት ላይ የነበሩት አስቀድሞ የተነገሩት ነገሮች ምን እንደሆኑ ማየት ያስፈልጋል። እንግዲህ በጋዜጣዊ መግለጫ መግለጫቸው ላይ ምን አሉ፣ በምን ዙሪያ ላይ ተነጋገሩ የሚለውን በደንብ አድርጌ ያሳያቸዋለሁ። ምክንያቱም ይህ ስብሰባ አስቀድሞ በጣም ተጠብቋል። እንደምታውቁት በሳውዲ አረቢያና በኳታር አሸማጋይነት እንዲሁም ደግሞ የዩናይትድ አረብ ኤምሬትስ፣ ጆርዳን፣ ቱርኪ፣ ኢንዶኔዥያ፣ ፓኪስታን እንግዲህ በግልጽ ሆነው ከተባብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከአንድ ቀን ከዛሬ አንድ ቀን ቀደም ብሎ ስብሰባ አድርገው እንደነበር ይታወቃል። ይሄ ከተባበሩት መንግሥታት ጠቅላላ ጉባኤ ዩኤንጂኤ ጎን ለጎን ከተደረጉ ስብሰባዎች መካከል ይሄ ይገኝበታል። እንግዲህ ፕሬዚዳንት ትራምፕ ከዚህ ጋር ተያይዞ እቅድን እንዲሁም ደግሞ በተለይ የእስራኤል እና በእስራኤል በጋዛ ላይ ያላትን ጦርነት ቀጣዩን ወይም ፊቸርቲውን ተመልክቶ በግልጽ ውሳኔ ሊያሰጥ የሚችል ጠንካራ ነገር ነው ዛሬ የተላለፈው። ነገር ግን ከዛ አስቀድሞ በተለይ የወደመው የጋዛ መንደር ላይ ያለው የፍልስጤማዎቹ የፍልስጤሞቹ ሰፈር ቀጣይ ጣፈንታው ምን ይሆናል የሚለውን ነገር በተመለከተ ለአረብና ለሙስሊሙ ማህበረሰብ መሪዎች ፕሬዚዳንት ትራምፕ ከቀን ቀደም ብሎ እንዳልኳቸው በደንብ አድርገው እዛ ላይ ሚቲንግ አድርገዋል። ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ግብፅ፣ ዮርዳኖስ፣ ቱርኬ፣ ኢንዶኔዥያ፣ ፓኪስታን በዚሁ በኒው ዮርክ ከፕሬዚዳንት ትራምፕ ጋር ስብሰባ አድርገው ነበር። ፕሬዚዳንት ትራምፕ እንግዲህ ከዚህ ጋር ተያይዞ የእስራኤል ሚሊተሪ ወይም ወታደራዊ ኃይል ከጋዛ ዊዝድሮ የሚያደረግበት ወይም ለቆ የሚወጣበትን ቀጣዩን እጣፈንታ እንደገና ደግሞ በተለይ የአካባቢው መሪዎች የጦር ኃይልን ወደዚህ ስፍራ ላይ ወደ ጋዛ የሚልኩበት ማለትም የአረብ ሀገራቱ የሚልኩበትን እንደገና ደግሞ ትራንዚሽን ወይም ደግሞ የሽግግሩ መንግስት በጋዛ እንዴት ሊቋቋም እንደሚችል እንደገናም ደግሞ ሪቢውልዲንግ ፕሮሰሱ ላይ እንደገና ጋዛን መልሶ የማቋቋም የማዋቀር ነገር ተመልክቶ ያሉት ስራዎች ምን ሊመስሉ እንደሚችሉ ፈንዱ እንዴት እንደሚገኝ በተለይ ደግሞ የአንድ የእስራኤል ቻናል 12 የሚባልና የአሜሪካው ቤዝ የሚያደርገው አግዚዮን የተባለው ሚዲያ በግልጽ እንዳሳዩት እነዚህና መሰል ጉዳዮች በነዚህ አካላት ዘንድ ላይ በግልጽ በውይይት ተደርገዋል፣ ከአንድ ቀን ቀደም ብሎ እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ስቦቼ እዚሁ ስክሪን ላይ እንደምታዩት ቀደም ብለንም በዚህ ጉዳይ ላይ መጠነኛ ማብራሪያ የሰጠኋችሁ ፕሬዚዳንት ትራምፕ እና የኔታንያሁ ሰዓት ለጋዜጣ መግለጫ የሚሰጡበት ሰዓት ደርሶ መድረኩን ተረክበውታል። ከዛ በኋላ እንግዲህ የተሰማው ነገር ምናልባትም በጣም ታላቅ ዜና ሊሆን ይችላል። ፕሬዚዳንት ትራምፕ መግቢያቸው ላይም እንደተናገረው። እንግዲህ በ21ኛው ክፍለ ዘመን ትልቅ ዜና ሊሆን ይችላል የሚለው ነገር ያይላል ማለት ነው። እንግዲህ ኔታንያሁ ከዚህ ዜና ቀደም ብሎ በኳታር ላይ ለእስራኤል ላይ ወሰደችው እርምጃ ወይም ጥቃት ጸጸት እንደሚሰማቸው አፖሎጂ እንዳላቸው ተናግረውታል ማለት ነው። ይሄ ቀደም ብሎ ከዜናዎቹ ከተሰሙት መካከል ይገኛል። ያ ቀደም ብሎ ወጥቷል። እንግዲህ የተባበሩት መንግስታት የጸጥታው ምክር ቤትም እንደዚሁ ሀያ አንዱ ነጥቦችን በተመለከተ ያለውን ጉጉት ተመልክቶ እየጠበቀው እንዳለ አስቀድሞም ተናግሯል። ኔታንያሁ እንግዲህ በኳታር ላይ የተደረገው ጥቃት ነው ውጤቱን ይህ ሁሉ አሁን ያለውን ውጤት ሊያመጣ የቻለው የሚለው ነገር ዶሚኔት አድርጓል። ያ ማለት እንግዲህ ፕሬዚዳንት ትራምፕ በዚሁ ዜና ላይ እንደተነገረው ለኔታንያሁ ከቀረቡት 21 ነጥቦች እንግዲህ በ20ዎቹ ነጥቦች ላይ ኔታንያሁ መስማማታቸውን ገልጿል፣ ሪፖርቱ ማለት ነው። እንግዲህ ኳታር ሜዲሽኑን ወይም መካከለኛ ሆኖ ይህን ስራ መስራቱን በተመለከተ እንደምትቀጥል፣ ምክንያቱም ኔታንያሁ አፖሎጂ ወይም ይቅርታ ለኳታር ጠቅላይ ሚኒስትር ከተላለፈ ከደረሳቸው በኋላ ይሄን ነገር አጠነካክረው እንደሚቀጥሉበት የሚያሳየው ነገር ቀጥሏል። ስለዚህ እንግዲህ ዋይት ሀውስ ይሄንን በተመለከተ መረጃ ሼር አድርጓል፣ በፕሬዚዳንት ትራምፕ ላይ እንደተነገረው ማለት ነው። ብዙ ነጥቦች እዚህ ላይ ተነስተዋል። ከነዚህም መካከል እንግዲህ ከማንም ሰው ከጋዛ ለቆ እንዲወጣ የማይገደድ መሆኑን ኖ ዋን ዊል ቢ ፎርስ ቱ ሊቭ ጋዛ የሚለው ነገር አንደኛው ነጥብ ነው። እንግዲህ ዋይት ሀውስ ከለቀቃቸው መረጃዎች መካከል ነው ይሄ አንደኛው። ፕሬዚዳንት ትራምፕ እና ኔታንያሁ ይህንን ኒውስ ብሪፍ ካደረጉ በኋላ ለጋዜጠኞች በሰጡት መግለጫ ላይ በግልጽ ያሳዩት ነገር በጣም ልብ ያሞቃል። ነገር ግን መሬት ላይ ሲወርድ ያለውን ነገር ለማየት መጓጓት ያስፈልጋል የሚለው ነገር ትልቁን ቦታ ይዟል። ፕሬዚዳንት ትራምፕ ቀደም ብለውም ሲናገሩ የአውሮፓ ሕብረት አባል ሀገራትም ሙሉ ጨምሮ በዚህ ጉዳይ ላይ በመካከለኛው ምስራቅ ሰላም በእውነት ልታመጣ ነው የሚለውን ነገር ጠይቀውኝ አዎ ይመጣል ብያቸዋለሁ፣ አለው እርግጠኛ ሁኛለሁ አለው የሚለውን ነገራቸውን ኮንፈርም እንዳደረጉ ሰምተናል። ስለዚህ ከዛ ጋም ተያይዞ ፕሬዚዳንት ትራምፕ ኔታንያሁን አድንቀውታል። እንግዲህ the work well together to address Middle East issue በሚል በደንብ በዚህ መካከለኛ ምስራቅ ላይ ያለውን ጉዳይ ለማስተካከል ፕሬዚዳንት ኔታንያሁ የሰሩት ድንቅ ስራ ነው የሚለው ከፕሬዚዳንት ትራምፕ አፕሪሽን ቀርቧል አውሮፓ ህብረት አባል ሀገራትንም እንደዚሁ አድንቀዋል ፕሬዚዳንቱ አም ሂሪንግ ሃማስ ወንስ ቱ ጌት ዚስ ዳን የሚለውም ነገር ደግሞ ቀጥሎ የተነገረ ነው ሃማስም በተመሳሳይ ሁኔታ ይሄን ነገር ለመፈጸም እንደተዘጋጀ ሰምቻለው የሚለውን ነገር በግልጽ ታይቷል እንግዲህ ይሄ የሀማስ ጠንካራ አቋም ምን እንደሚሆን ቀጥሎ የሚሰማ ነው የእስራኤል ነው አሁን እዚህ ጋር የተሰማው የኔታንያሁ ነው። ዶሚኔት የሚያደርገው እስራኤላውያን። ፕሬዚዳንት ትራምፕ እዚህ ጋዜጣዊ መግለጫቸው ላይ እንደተናገሩት እስራኤላውያን ሆስቴጆችን ወይም በሆስቴጅ የተያዙትን ሰዎች መልሱልን፣ ጦርነቱ ይቆም የሚለው የእስራኤላውያን ፍላጎት እንደሆነ ፕሬዚዳንት ትራምፕ ተናግረዋል። ስለዚህ ትራምፕ ሲናገር ሀያ ነጥቦች ናቸው ኔታንያሁ የተስማማበት አንዱን አልተስማማም ማለት ነው። እነዚህ 20 ነጥብ ዝርዝሮቹ በግልጽ እዚህ ጋር አልተነገሩም። እንግዲህ ከነዚህ መካከል ከተስማማባቸው ነገሮች መካከል ካፕቲቭዝ ወይም ተይዘው ያሉ ሰዎች ቀደም ብሎ በ48 ሰዓት የሚለውን ተሻሽሎ በ72 ሰዓታት ሊመለሱ እንደሚችሉ ኦል ካፕቲቭ ኢሚዲየትሊ በት ኖት ሞር ዛን 72 አወርስ በሚል ትራምፕ ተናግረዋል። እንግዲህ የተያዙ በእስራኤል በጋዛ ቁጥጥር ስር ያሉ ካፕቲቭዝ አር ካሚንግ ባንክ ብለዋል ተመልሶ ይመጣሉ ብለዋል። እዛ ላይ ደግሞ የጠቀሱት the bodies of the young men are coming back immediately በሚል እዛም ሆነው የሞቱ እስራኤላውያንም አካላቸው እንደሚመለስም ጭምር በዚሁ ላይ ብሪፍ ተደርጓል። የአረብ የሙስሊም መሪዎች እንግዲህ ለዚህ ጉዳይ ኮሚትድ እንደሆኑና ይህን ጉዳይ ሲፈጸም ለማየት ያላቸውን ጉጉትም ፕሬዚዳንቱ አድንቀዋል። እንግዲህ ከዚህም ተያይዞ በተለይ ከዓለም አቀፉ ማህበረሰብ በዋነኝነት ደግሞ ይህን ጉዳይ በመምራት ከፍተኛ ስራ ይሰሩልናል ብለው ያመኑትንም የቀድሞ የዩናይትድ ኪንግደም ፕሬዚደንት ቶኒ ብሌርንም ጭምር ፕሬዚዳንት ትራምፕ አፕሬሽት አድርገዋል፣ አሞጋግሰዋል። ይሄም ዓለም አቀፍ አንድ ቡድን ቦርድ ኦፍ ፒስ የተባለ ወይም የሰላም ቦርድ የሚል እንዳቋቋሙ እነዚሁ አካላት ፕሬዚዳንት ትራምፕ እቅዱን እንደየገለጹላቸውን አካተዋል። ይሄ ዊች ዊል ኦልሶ ኢንክሉድ ፎርመ ብሪቲሽ ፕራይም ሚኒስተር የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርንም የሚያካት ነው። ይሄ የሰላም ቦርድ በሚል የተቋቋሙ ቦርድ በሚል ገልጸውታል። ከዚህ ጋር ተያይዞ እንግዲህ በዋይት ሀውስ ያለው ብሪፊንግ ዊል ሴት ደ ፍሬምወርክ ኤንድ ሃንድል ደ ፈንዲንግ ፎር ደ ሪዲቨሎፕመንት ኦፍ ጋዛ በሚልም ተነግረዋል። ጋዛን መልሶ በማቋቋም ደረጃ ላይ ያሉ ነገሮችን በተመለከተ እንደገናም የፍልስጤማውያን ኦቶሪቲ የሚባል ወይም ፒኤ የሚባል ይቋቋማል የሚለው ነገር ትልቁን ቦታ ይዘዋል ማለት ነው። ሃስ ኮምፕሊትድ ኢትስ ፎርም ሪፎርም ፕሮግራም በሚል ይሄ የፍልስጤማውያን ኦቶሪቲ የሚባለው ቡድን እንደተዋቀረ የሚያሳየው ነገር እዚህ ጋር ተነግረዋል ማለት ነው። ኒው ገቨርንመንት ዊል ቢ ሜድ አፕ ኦፍ ፓለስቲንያንስ ኤንድ ኤክስፐርትስ ፍሮም አራውንድ ዘ ወርልድ የሚለው ንግግር ጫን ይላል። ፍልስጤማውያንንና በዓለም ላይ ያሉ ኤክስፐርቶችን ያካትታል የሚል ንግግር ከትራምፕ ተሰምተዋል። እሱ ብቻ አይደለም። በተለይ ኔታንያሁ በዚህ ጉዳይ ላይ ክሊርድ መሆናቸውን ወይም ደግሞ ማብራሪያ በደንብ አስቀድሞ እንደሰጣቸውም ጭምር ተነግረዋል ማለት ነው። ከዚያም በተጨማሪ እንግዲህ ይህንን ነገር ብሪፍ ባደረጉበት በፕሬዚዳንት ትራምፕ ንግግር ላይ መሰረታዊ የሚባሉት ነገሮች የተጠቀሱት አንደኛው በተለይም ትራምፕ እስራኤል ሰዎች ወይም እስራኤላውያን ለሰላም ዝግጁ መሆናቸውንም ጭምር በዚህ ላይ ተናግረው፣ ፕሬዚዳንት ኔታንያሁ ግን ዋሪየር ነው ወይም ተዋጊ ጦረኛ ሰው ነው፣ ጌቲንግ ባክ ቱ ኖርማል ዌይ ኦፍ ላይፍ ግን ያስፈልጋል፣ ይህ ነገር ተዋጊ ነው ግን ወደ ጤናማ ህይወት መምጣትን አላወቀበትም በሚልም ወረፍ አድርገውታል ፕሬዚዳንት ኔታንያሁን። እስራኤል ኢዝ ላኪ ቱ ሃቭ ሂም እስራኤል ይህን ሰው በማግኘቷ እድለኛ ናት። ኖርማላይዜሽን ኢን ትሩ ሳይንስ በሚል ለሰላም የሚደረገው ኖርማላይዜሽን በእውነተኛው ስሜት ግን ያስፈልጋል በሚል ለኔታንያሁ መልእክት ትራምፕ አስተላልፈዋል። እንግዲህ ከዚህ ጋም ተያይዞ እየተነገሩ ካሉት ነገሮች መካከል በኒውስ ብሪፍ ላይ ወይም በመግለጫው ላይ በጣም ብዙ ነገሮች አይረንድ አውት አልሆኑም። በደንብ አድርገው ውቅጥ የተደረገ ሀሳብ አልቀረቡም። ከላይ ከላይ የቀረቡ ሀሳቦች ይበረታሉ የሚለው የጋዜጠኞች ሀሳብ ነው። አሜሪካ እንግዲህ በአሎንግ ዊዝ ኢራን፣ ከኢራን ጋር በተያያዘም ነገሮቹን ሰላማዊ መስመር ለማምጣት እንደሚፈልጉ ፕሬዚዳንት ትራምፕ እዚህ ላይ እንደገለጹት ሰምቷል። በተለይ የአብርሃም አኮርድን ወይም የአብርሃም ስምምነትን በተመለከተ አድንቀውታል ፕሬዚዳንት ትራምፕ ሁ ኖውስ ሜይ ቢ ኢቭን ኢራን ካን ጌት ኢን ዜር በሚል ማን ያውቃል ኢራንም በአብርሃም አኮርድ ውስጥ ልትካተት ትችል ይሆናል የሚለውን ነገር እዚህ ላይ ጠቅሰውታል አይ ቲንክ ዜይ አር ጎይንግ ቱ ቢ ኦፕን ቱ ኢት ለዚህም እነሱ በራቸውን የከፈቱ ይመስለኛል በማለትም ጠቅሰውታል ፕሬዚዳንት ትራምፕ እንግዲህ ኢራን በአብርሃም አኮርድ ውስጥ ያልተካተተች ሀገር እንደሆነች ይታወቃል አብርሃም አኮርድ የሚባለው በዋነኝነት በዩናይትድ አረብ ኤሚሬትስ በባህሬን አማካኝነትና ሌሎች የአረብ ስቴቶች ከእስራኤል ጋር አድርገውት የነበረው ስምምነት ነው። በሴፕቴምበር 15 2020 ማለት ነው። ይህም እንግዲህ ዶናልድ ትራምፕ ነው በወቅቱ ይህንን ሰላም ስምምነት ለማምጣት እየሰራው በዙ እንግዲህ ሱዳንም ሞሮኮም የዚህ አካል ሆነው እንደነበረ ይታወሳል። በጣም ጥሩ አይዲያ ከሚባሉት ነገሮች መካከል አንዱ የአብርሃም አኮርድ እንደሆነ ይታወቃል። ከዛ ውጪ እስራኤል ለምሳሌ ዮርዳኖስን እውቅና የመስጠትም ጉዳይ በተመለከተ እዛ ውስጥ ተካቶ ብዙ ዲል ወይም ስምምነቶች ሆነውበት ያለ ጉዳይ እንደሆነ ይታወቃል። እንግዲህ የሱኒ ሙስሊሞች ናቸው በዋነኝነት እዚህ ላይ ዶሚኔት ያደረጉት አብርሃም አኮርዱ ላይ ነገር ግን ኢራንን ተመልክቶ በዚህ ውስጥ ለማካተት የሚያስችል ነገር ከጊዜ ወደ ጊዜ በጥያቄ ውስጥና ጫን ብሎ ሊመጣ ግድ ባለው ኔጎሽሽን ውስጥ ሊካተት እንደሚችል ይነገራል። ስለዚህ እስካሁን ድረስ የፈረሙት ባህሬን፣ እስራኤል፣ ዩናይትድ አረብ ኤምሬትስ ለምሳሌ እነ ሞሮኮ፣ እነ ሱዳንን ጨምሮ ያው እዚህ ላይ እንደተካተቱ ይታወቃል። እንግዲህ ቀጣይ የአብርሃም አኮርድ ሊሰፋ የሚችልበት የፕሬዚዳንት ትራምፕ ፕሮጀክት ያለበት እንደሆነም እዚህ ላይ እንመለከታለን። እንግዲህ ይሄ ባለበት ሁኔታ የአብርሃም አኮርድን ፕሬዚዳንት ትራምፕ ገፋ አድርገው እዚህ ጋዜጣዊ መግለጫ ላይ አስፍረውታል። ትራምፕ አርጅዝ ፓለስቲኒያን ቱ ቴክ ሪስፖንሲቢሊቲ ፎር ደስቲኒ የሚለው ደግሞ በግልጽ እየተነገሩ ካሉት መካከል ይገኛል። ስለዚህ ፍልስጤማውያን ለራሳቸው ቀጣይ እጣፈንታ ኃላፊነት ሊወስዱ ይገባል የሚለውም የፕሬዚዳንት ትራምፕ ንግግር ነው። ፓለስቲኒያን ሳፍሃድ ኤራፍ ላይፍ ነው ዊዝ ሃማስ በሚል ተናግረውታል። ከሃማስ ጋር የሚቆረቁር ህይወት ነው ፍልስጤማውያን የቆዩት በሚልና በት ኢፍ ዴ ዶንት አግሪ ቱ ዲስ ፕላን ትራምፕ አድስ ዘን ዘይ ኦንሊ ሃቭ ዘምሰልቭስ ቱ ብሌም። በዚህ የማይሄዱና የማይስማሙ ከሆነ ከዚህ በኋላ ላለው ነገር ብሌም ሊያደርጉ የሚችሉት አካል የለም፣ ራሳቸው ነው ሊከሱ የሚገባው በሚል በግልጽ እዛ ላይ እንዳስቀመጡት ተሰምቷል። ከዛ ውጪ እንግዲህ ፕሬዚዳንት ትራምፕ ስለ ስምምነቱ ኤክስትሪምሊ ፌር፣ እጅግ በጣም ፌር የሆነ ስምምነት ነው ፕሮፖዛል ነው የቀረበው በሚል አስቀምጠውታል። ሂ ሰይስ ዘ ታስክ ኦፍ ቢልዲንግ ፒስ ዊል ኖት ቢ ኢዚ በት ዘር አር ቱ ሜኒ ላይቭስ አር አት ስቴክ የሚለው ትልቁን ቦታ ይይዛል። እንግዲህ ሰላምን መገንባት ቀላል የሚሆን የቤት ስራ አይደለም። በጣም ብዙ ሰዎችን ህይወት የቀጠፈና በስሌት ውስጥ የጨመረ የሰላም ሂደት ነው ይህ በማለት ፕሬዚዳንት ትራምፕ ሀሳባቸውን በዛ ላይ ጠቅሰዋል። ኔታንያሁም በዚህ ዙሪያ ላይ በጊዜው ጋዜጣዊ መግለጫ ላይ የተነጋገሩትን ነገር በተመለከተ ሀሳባቸውን መሰንዘር ጀመሩ። ከዛ ጋር ተያይዞ እንግዲህ ፕሬዚዳንት ትራምፕን ይህንን በዋይት ሀውስ ይህንን ዝግጅት በማዘጋጀት ፍሬንድሺፕ ንድ ሊደርሺፕ የሚለውን ነገር ለዋይት ሃውሱ ቤተ መንግስት ዋነኛ ሰው ፕሬዝዳንት ትራምፕ ለመሪነታቸውና ለወዳጅነታቸው ምስጋና አቅርባለሁ በሚል ጀመሩት። ከዛም በኋላ እንግዲህ አይ ሰፖርት ዩር ፕላን ኔታንያው እንደተናገሩት ለፕሬዚዳንት ትራምፕ እቅድህን እደግፈዋለሁ የሚለው ትልቁን ቦታ የሚይዝ እንደሆነ በግልጽ እናያለን። ፖርት ዮር ፕላን ቱ ኤንድ ዘ ዋር ኢን ጋዛ፣ በጋዛ ውስጥ የሚደረገውን ጦርነት ለማቆም የያዝከውን እቅድ ትራምፕን እደግፍሃለሁ የሚለው የኔታንያሁ ንግግር ቀደም ያለ ንግግር ነው። ስለዚህ ሀያዎቹን ነጥቦች ለመጠቆም እንደሆነ ይታወቃል። ይህም ደግሞ እንግዲህ እስራኤል ኢዝ ኖት አንደር ትሬት ፍሮም ሃማስ አጌን የሚለውም ታስቦበታል። ከሀማስ ዳግም ስጋት እንዳይፈጠርባት ማድረግ ትልቁ ቦታ ሊሰጠው የሚገባው ነገር መሆኑን ኔታንያሁ በግልጽ አስምረውበታል። ከዛ ጋር ተያይዞ የወታደሮችን በተለይ የእስራኤላውያንን ወታደሮች ምስጋና አቅርበዋል። እንደገናም ደግሞ ላይክ ላይንስ የተዋጉት ልክ እንደ አንበሳ ነው። ከነዚህ ባርባሪዝም በማለት ገልጸዋል። ጸረ ባርባራውያን ውጊያ ነው ያደረጉት በሚል ነው ሐማስን ባርባሪዝም በሚለው የገለጹት። በጣም የእስራኤልን ወታደሮች ባገኙት አጋጣሚ አድንቀዋል ኔታንያሁ። ከዛ ውጭ ኔታንያሁ ኢዚ ዌይ እንደ ሃርድ ዌይ የሚባለው ነገር በተመለከተ አስቀምጠውታል። እንግዲህ ቀላል ያለ ግን በጣም ጠንካራ እርምጃ የሚፈልግ መንገድ ነው የሚለውን ነገር ገልጸውታል። እንደተናገሩትም ከሆነ ሁሉም ሆስቴጆች ወይም ሁሉም በሐማስ እጅ የተያዙት እስራኤላውያን የሞቱትም በሕይወት ያሉትም ሊመለሱ ይገባል። በሰባ ሁለት ሰዓታት የሚለው ያሰመሩበት ነው። ከዚህ ጋር ተያይዞ ሁሉም ፓርቲዎች አር ቢንግ ጊቨን ዘ ቻንስ ቱ ዱ ስ ፔስፉሊ የሚለውንም ነገር ተናግረውታል። ሁሉም የዚህ የስምምነቱ አካላት በጠቅላላ ይህም በሰባ ሁለት ሰዓት ላይ በሰላም እንዲመለስ ማድረግ ይኖርባቸዋል የሚለው ነገር ተጠቁሟል። እዚህ ጋር እንግዲህ ኢፍ ሃማስ ሪጀክት ዘ ፕላን የሚለው ነው የተቀመጠው። ሃማስ እቅዱን የሚገፈትር ከሆነ ኦር accept it then do not follow through we will finish the job የሚለው ነገር እንግዲህ አስምሮበታል። ያው ኔታንያሁ እንደዚህ አይነት ቀልድ ብዙም የሚመቸው ሰው አይደለም። በኃይልና በጉልበት ሰላም አመጣለው የሚለው ነገር ለኔታንያሁ ቅርብ ነገር ነው። ስለዚህ በሰባ ሁለት ሰዓታት ላይ ሁሉም ሆስቴጆች የማይመለሱ ከሆነ እኛ የቤት ስራውን እንጨርሰዋለን የሚለው ነገር ከኔታንያሁ ተሰምተዋል። the easy way or it can be done the hard way ያሉት፣ ያንን ነው። በቀላሉ መንገድ ይሄን ማድረግ እንችላለን፣ ካልሆነ ግን በጠንካራው መንገድ ዜጎቻችንን እናስመልሳለን የሚለው ነገር በደንብ ተሰምሮበታል ማለት ነው። ነገር ግን ይሳካል ብዬ አምናለው የሚለውን ነገር ኔታንያሁ በጨረፍታ ጥቁም አድርገውታል። ከዛ ጋም ተያይዞ ከኔታንያሁ ሀሳቦች በዋነኝነት ከተገለጹት መካከል ፕሬዚዳንት ኔታንያሁ ከዚህ ጋር ተያይዞ ከተናገሩት ነገሮች መካከል የፍልስጤማውያን ኦቶሪቲ የሚለውን ወይም የፍልስጤማውያን አስተዳደር የሚለውን ነገር ጠቅሰውታል። ይሄን ራዲካል ኦቨርሆል የሚለውን ነገር ጭምር ማለት ነው ጠቅሰውታል። እንግዲህ ኔታንያሁ እዚህ ጋር ያለው የፍልስጤማውያን አስተዳደር ሆሪብል ፋይት በጣም ከባድ የሆነውን ውጊያ ለሐማስ ሊያደርጉ አይገባም በጋዛ ለመቆየት ሲሉ በሚል ተነግሯል። እዛ ጋር እንግዲህ ፍልስጤማውያን ኦቶሪቲ ሊያደርግ የሚችለውን ሃቭ ኖ ሮል ኢን ጋዛ ዊዛውት አንደርጎይንግ ራዲካል ኢንጂነሪንግ ኦቨርሆል በሚል አስቀምጠውታል። ስለዚህ ቆራጥነት ያለበት እውነት ላይ መሰረት ያደረገ ኦቨርሆል ከሌለው በቀር አሁንም እናስባለን በጋዛ ለማስተዳደር ብለው እንዳያስቡ ይህንን አበክሮ ለመናገር የሚያስችል ሀሳቡን ፕሬዚዳንት ኔታንያሁ ገልጸውታል። ከዛ ጋ ተያይዞ ይሄ ሰላም ስምምነት ኒው ቢግኒንግ የሚል ቃል ጠቅሰዋል። አዲሱ ጅማሬ ነው ወይም የአዲሱ መጀመሪያ ነው። ለጋዛም ለአጠቃላዩ ኢንታየር ሚድል ኢስት ሪጅን፣ በዚህ በመካከለኛው ምስራቅ ላይ ላለው አካባቢም አዲስ እምርታ እንደሆነ እዛ ላይ ጠቅሰውታል። የእስራኤሉ ጠቅላይ ሚኒስትር አብርሃም አኮርድን በተመለከተ ሪኢነርጃይዝ የሚለው ቃል ተጠቅመዋል። እንደገና ኃይል እንዲያድስ እንዲያገኝ ያደርገዋል ይሄ ጉዳይ በሚል በተለይ በአረብና በሙስሊም ኔሽንስ የሚለውን ነገር ጠቅሰዋል። ይህን ነገር ሊያደርግ ይችላል በሚል የአድናቆታቸውን ገልጸዋል። ከዛ ውጭ እንግዲህ ልክ ኔታንያሁ ንግግሩ እንደጨረሰው ፕሬዚዳንት ትራምፕም ኢትስ ኖት አፕሮፒሬት ቱ ቴክ ኩዌሽችንስ ፍሮም ጆርናሊስትስ በሚል ከጋዜጠኞች ጋዜጣዊ መግለጫ ወይም ጥያቄዎችን መጠየቅ አፕሮፒሪት አይደለም በሚል ነገርየውን ደምድመውታል። እንግዲህ የፕሬዚዳንት ትራምፕ እዚህ ላይም አስረግጠው ካስቀመጡት ነገሮች መካከል አንዱ ናው ኢትስ ታይም ፎር ሀማስ ቱ አክሰፕት ዘ ተርምስ ኦፍ ዘ ፕላን የሚለው የቀረበውን እቅድ የመቀበል ጉዳይ የሀማስ ይሆናል የሚለውን ነገር እዛ ላይ ጠቅሶታል። እንግዲህ በብዙ መልኩ ይህን ሰላማዊ ስምምነት ለማምጣት የሚያስችለው አካሄድን በተመለከተ ከተቀመጡት ነገሮችም መካከል አንደኛው ዲሚሊተራይዜሽን የሚል ነው በጋዛ ላይ ትጥቅ የማስፈታት ስራም እንደሚኖር ከማንኛውም የጋዛ ነዋሪ ያ ነገር መደረግ እንዳለበትም ጭምር ተጠቅሷል። በጣም በርካታ ነገሮች እዚህ ላይ ተካተዋል። ምናልባትም እነዚህ ነገሮች ተፈጻሚነት ምን ያህል ሊኖራቸው እንደሚችል ተከታትሎ ማየት ያስፈልጋል። ካልሆነ እስራኤል የቤት ስራውን ትጨርሰዋለች የሚለው የኔታንያሁ ንግግር ግግር ትንሽ ኮምጨጭ ያለ ንግግር ሆኖ ተገኝተዋል። ከዛ ውጭ እንግዲህ የኔታንያሁ በተለይ የጋዛ ሲስፋየር ወይም ተኩስ አቁም ስምምነት ሊፈጸም የሚችልበትን መንገድ እንደገና እዛ ላይ የጠቀሱበት መንገድ ትንሽ በተለይ ቀጣይ አካሄዱ ላይ አደጋ ሊፈጥር የሚችል ነገር እንዳለበት የሚያሳይ ነገር አሁንም ያላለቀ የቤት ስራ እንዳለ የሚጠቁም ይሆናል ማለት ነው። እስራኤል የቤት ስራውን ትጨርሰዋለች፣ ሐማስ ማይጨርሰው ከሆነ የሚለው ነገር አሁንም እንግዲህ በማንኛውም በሰባ ሁለት ሰዓታት ይሄ ጉዳይ የሚወሰንና የሚታይ እንደሆነ ይታወቃል። የኒውስ ብሪፉ ወይም ደግሞ የፕሬስ ብሪፉ በምንም ጥያቄ ከጋዜጠኞች ሳይጠየቅ በአንድ መንገድ ብቻ ተደምድመዋል ማለት ነው። ሁለቱም መሪዎች ውድ ኖ ቴክ ኮስቲንስ አዘይ አር ዌቲንግ ፎ ሳይ ስግኔቸር ና ፕሮቫርስ በሚል ስምምነት ለመፈራረም ስለሚጠብቁ አንቀበልም ጥያቄ በማለት አስፍረውታል ማለት ነው። እንግዲህ እነዚህን ነገሮች ተከታትሎ ማየት ያስፈልጋል። ውድ የሣድስ ቤተሰቦቼ በጣም ጠንከር ያለ ነገር እንደተደረገ እናውቃለን። ይሄ ነገር በሰላም በዚህ ሁኔታ ላይ የሚደመደም ከሆነ በጣም ትልቅ የምስራች ነው ለአካባቢው። ነገር ግን ከልምድ ማየት እንደሚቻለው ፕሬዚዳንት ትራምፕ የፑቲንን እንደገናም ደግሞ የዩክሬንን ስምምነት አመጣለው ብለው ካሉ በኋላም ያ ነገር ሳይሆን መቅረቱ በጣም አነጋጋሪ እንደሆነ ይታወቃል። ይሄም ነገር ፌል ካደረገና የማይሳካ ከሆነ እንደውም መጥፎ የሚባል ጦርነት ሊቀሰቀስ የሚችል መሆኑን የምንረዳ መሆናችንን ማወቅ ያስፈልጋል። የዚህን አፕዴት በቀጣይ ፕሮግራም ላይ አመጣላችኋለሁ። እዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች ቸር ለምድራችን ያሰማል። አሜን። ማራናታ ጌታችን ኢየሱስ ሆይ ቶሎና ማለት እፈልጋለሁ።